ስሜ ተስፋዬ ጫላ ይባላል። የጭነት ሎጂስቲክስ ኦፕሬሽንስ ማናጀር ነኝ። ጭነት ሎጂስቲክስ እንግዲህ የዋልታ ቴክኖሎጂስ እህት ኩባንያ ነው። ያው ዋልታ ቴክኖሎጂስ እንደሚታወቀው የተለያዩ የመኪና ደህንነት መጠበቂያ ጂፒኤስ ቴክኖሎጂን በማምጣት ለኅብረተሰቡ የሚያቀርብ ድርጅት ነው። እንግዲህ ዋልታ ቴክኖሎጂስ የሚሰጠው አገልግሎት የመኪና ደህንነትን መጠበቂያ ጂፒኤስ መኪናውን ደህንነት ከመጠበቅ ባሻገር ባለንብረቶች የመኪና ባለንብረቶች መኪኖቻቸው ሪል ታይም የቱ ጋር እንዳሉ ትራክ የሚያደርጉበት፣ ቢሰረቅ ሞተሩን የሚቆልፉበት የተለያዩ ፊቸሮች አሉት እና ከተመሰረተ ከአምስት ዓመታት በላይ ሆኖታል። ይሄ የጭነት ሎጂስቲክስ የሚባለው ሀሳብ የመጣው የተለያዩ የመኪና ባለንብረቶች ጂፒኤስ ያስገጥማሉ እንዲሁም ደግሞ በሀገሪቱ ላይ ያለውን የባህላዊ የጭነት አሰራር ዘይቤውን አየ ነው እና እና ይህንን ክፍተት ስናየው የጭነት ምንድን ነው ጂፒኤስ የገጠሙ የጭነት አገልግሎት የሚሰጡ መኪኖች አሉን እና ለምን እነዛን ተጠቅመን ጭነት ሎጂስቲክስ በሚባል ድርጅት ስር ደንበኞችን እና የጭነት አገልግሎት የሚሰጡ ተሽከርካሪዎችን አናገናኝም የሚል ሀሳብ መጣልን። ከዛ በኋላ ይሄ የጭነት ሎጂስቲክስ የሚባል ድርጅት ተመሰረተ ማለት ነው። ሶ ጭነት ሎጂስቲክስ እንግዲህ የሚሰጠው አገልግሎት ምንድነው? ፕላትፎርም ዘርግቶ ደንበኞችንና የጭነት አገልግሎት የሚፈልጉ ደንበኞችንና የጭነት አገልግሎት የሚሰጡ የመኪና ባለንብረቶች ወይም ተሽከርካሪዎችን ያገናኛል ማለት ነው። አፕሊኬሽን አለው። የደንበኞች አፕሊኬሽን ይኖረዋል። እንደገና ደግሞ የሾፌሮች አፕሊኬሽን አለ። እንዲሁም ደግሞ ኮል ሴንተር እና አድሚን አለው ማለት ነው። ይሄ የከስተመሮች አፕሊኬሽን ደንበኞች ኢዝሊ ምን አይነት መኪና እንደሚፈልጉ የሚመርጡበት እንደገና ደግሞ ሺፕመንት ታይፓቸውን የሚመርጡበት ኮንታሉን የሚያስገቡበት ፒክ አፕ ሎኬሽን እና ድሮፕ ኦፍ ሎኬሽኑን የሚያስገቡበት እና የእቃቸውን ዝርዝር ስፔሲፊኬሽን የሚጽፉበት እንደገና የሺፕመንቱን ደግሞ ፎቶ ወደ ላይ ከፍታውን፣ እንዲሁም ደግሞ ወደ ጎን ስፋቱን ፎቶ አንስቶ አፕሎድ ያደረጉበታል። እንዲሁም ደግሞ የእቃውን ሕጋዊነት የሚያረጋግጥ መውጫ ወረቀት ሊሆን ይችላል፣ ደረሰኞች ሊሆኑ ይችላሉ። እነዛን ፎቶ አንስቶ አፕሊኬሽኑ ላይ አፕሎድ ያደርጋል ማለት ነው። ያ ሲሆን ልክ እነሱ ቡክ ካደረጉ በኋላ ሹፌሮች ጋር ይሄዳል ማለት ነው። የሹፌሮች አፕሊኬሽን ደግሞ አለ። ሹፌሮቹ ጋር ሪንግ ያደርግላቸዋል። እነዛ ሹፌሮች የእቃውን ዲቴል ያያሉ። ሶ ቤዚካሊ ይሄ ቢዲንግ ሲስተም ነው የሚሆነው። ሶ ሹፌሮች ያያሉ፣ ወዲያው ዋጋቸውን ያስገባሉ። ልክ ዋጋቸውን ሲያስገቡ ለደንበኛው ከ30 ሰከንድ እስከ 60 ሰከንድ ባለው ጊዜ ውስጥ ይመጣለታል ማለት ነው። ከዝቅተኛው ፕራይስ ተነስቶ የመኪናው ሞዴል፣ የመጫን ካፓሲቲ ምናምን የያዘ ለደንበኛው ይመጣለታል። ደንበኛው ኮንፈርም ሲያደርግ ሁለቱ መደዋወል ይችላሉ፣ ይገናኛሉ። እቃው ተነስቶ ወደሚሄድበት ይሄዳል ማለት ነው። ይሄ እንግዲህ ምንን ይፈታል? ለደንበኛው ምንን ይጠቅማል ብለን ስናስብ አንደኛ ይሄ ነገር ሱፐር አፕ ነው። ይሄ አፕሊኬሽን ጭነት ሱፐር አፕ ነው የሚባለው። ልክ ደንበኞች ጭነታቸውን ቡክ ካደረጉ በኋላ ጂፒኤስ የሚለውን ሲነኩት፣ ዋልታ ጂፒኤስ የሚለውን ሲነኩት ጭነታቸው የት አካባቢ እንደደረሰ እየሄደ ነው ቆሟል ወይስ ምናምን የሚለውን ታይሙን ትራክ ማድረግ ይችላሉ። የእቃቸውን ደህንነት ደግሞ ማረጋገጥ ይችላሉ ማለት ነው። ለሹፌሮች ለሹፌሮች ደግሞ ጂፒኤስን በማስገጠማቸው ምክንያት ከዚህ በፊት ከአስር ኪሎ ሜትር ላይ መጥቶ እቃ የሚጭኑትን እንደገና ደግሞ ጭኖ ሄዶ በባዶ የሚመለሱትን ኢዝሊ ያሉበትን ቦታ ጭነት ሎጂስቲክስ በዋልታ ጂፒኤስ አማካኝነት ያሉበትን ቦታ በአንድ ኪሎ ሜትር ራዲየስ ውስጥ አይቷቸው በጂፒኤስ አማካኝነት አግኝተናቸው ጭነቱን እናገናኛቸዋለን ማለት ነው። ሶ በዋናነት ለደንበኞች የጊዜ የገንዘብ እና ድካምን ይቀንሳል። ዲጂታል ኢትዮጵያ ብሎ በጀመረው ሀሳብ ላይ የኛ ቀጥተኛ ተሳትፎ ነው የሚያደርገው በተለይ የጭነት ሎጂስቲክሱ ላይ በጣም አስቸጋሪ ነው። እንደምናውቀው ማህበረሰባችን ከአፕሊኬሽን ጋር ከዲጂታል ዓለሙ ጋር ፋሚሊያር አይደለም እና ይህንን ነገር በማስገንዘብ በማሰልጠን የተለያዩ ግንዛቤዎችን በማስጨበጥ ፕላትፎርም ወይም ደግሞ አፕሊኬሽን እንደዚህ ቴክኖሎጂ ምን ያህል ድካምን እንደሚያቀል፣ ምን ያህል ደግሞ ፕሮዳክሽንን እንደሚያሳድግ፣ ምን ያህል ደግሞ ትርፍን እንደሚያመጣ ለማህበረሰባችንን በማስተማር ኢትዮጵያ ከዚህ በፊት ትንቀሳቀስበት ከነበረው ከባህላዊ የጭነት አገልግሎት ወጥታ የጭነት ሲስተም ወጥታ ወደ ዲጂታሉ አለም ላይ እንድትቀላቀል ጉልህ ሚና ነው የሚጫወተው። መንግስትም ደግሞ ከዚህ ኢዝሊ ትራክ ማድረግ ይችላል፣ ትራንዛክሽኑን ማየት ይችላል። ያንን ደግሞ መንግስትም ተጨማሪ ረቨኑ ያገኛል፣ ታክስ ይኖራል፣ ተጨማሪ ረቨኑ ያገኛል ብለን እናስባለን ማለት ነው።